አቶ ጋብዘናል እንግዳችን፣ ከሐዋሳ ስቱዲዮ የፖለቲካል ሳይንስ ምሁር የሆኑት አቶ ዳያሞ ዳዬ ናቸው። ከእሳቸው ጋር ቆይታ እናደርጋለን። በጣም አመሰግናለሁ አቶ ዳያሞ እንግዳችን ስለሆኑ በዚህ ምሽት። እንግዲህ ቀደም ሲል ዘገባውን ተከታትሎታል ብዬ ተስፋ አደርጋለሁ። ነጣጣይ ትርክት ስንል እያንዳንዱ ብሔር የኔ ብሔር ትልቅ ነው፣ የኔ ፖለቲካ አስተሳሰብ ልክ ነው፣ የኔ ሃይማኖት ልክ ነው፣ እንዲህ አይነት የኔ የኔ የኔ የሚባሉ መንፈሶችን ይዞ እያደገና እየገነገነ ሲመጣ ወደ ጽንፈኝነት ያድጋል እና ይሄ ነጣጣ ትርክት ወደ ጽንፈኝነት ማድረግ ደግሞ በሕዝብና በሀገር ላይ የሚያስከትለው ጉዳት ምንድን ነው ይላሉ? በጣም ጥሩ ጥያቄ ነው። እንግዲህ ትርክት በአንድ ጊዜ በአንድ ቀን ተወልዶ በአንድ ቀን ወደ አመፅ ድረስ አይደረስም። በረጅም ጊዜ ሂደት ነው እንግዲህ የመጣው በኛ አገር የቢያንስ አንድ ትውልድ እንግዲህ አፍርተናል። ምንድነው ነው መጀመሪያ አካባቢ ያው ሁሉም ተጨቋይ ነኝ ስንል ተጨቋይ ነኝ ስንል ያው ተበዳይ ነው ሁሉም። በደልን ደግሞ በቡድን ስናስበው ስሜት እየቀደመ ይሄዳል። ያንን በየቀኑ እያመንን እያራባን ስኔት ጎራ የምንለየው ጎራ ጋር የመዋየት መንገድ እየዘጋ እንሄዳለን። አንዱ ሌላውን በህሊናው በህሊናው ሌላው ቦታ እግር አስቀምጦ የማየት እድል እየቀረ እየደነደነ ይሄዳል። ይኸው አተያይ ወደ ትምህርት ቤቶች እና ኮሌጆች ሲደርስ ደግሞ በጣም ይገነግናል። እና መልሶ ቁጭ ብለው የሰቀሉትን ቆሞ ማውረድ ያቅታል የሚሉት አይነት ነገር ነው የሚሆነው። ከዛ በኋላ ደግሞ መሸነፍ የሚባል ነገር እንግዲህ መደራደር፣ ለመግባባት መሞከር እንደ ክህደት በቡድኑ ውስጥ እንደ ክህደት ይቆጠራል። ሰብአዊ ባህሪያችን ሁሉ እናጣና ወዴት እንሄዳለን? ሁሉን ነገር በጉልበት በአመፅ መፍታት፣ ካልሆነም ከሞትንም ሰማዕት ነን፣ ከገደልን ጀግና ነን። እና ሁልጊዜ አነጋገራችን ሁሉ ይቀየራል፣ አንደበታችን ሁሉ አመፃዊ ነው። በዚህ መካከል ለመግባባት ለዘብ ያለ አቋም የያዘውን ደግሞ እናወግዛለን፣ እናስፈራራለን። ስለዚህ መካከል የሚሆን ነገር እናጣለን እና የሚያደርሰው ጉዳት በግልጽ እየታየ ነው። እንግዲህ ኢትዮጵያ ውስጥ ሌላ ምሳሌ የሚያስፈልገው ነገር አይመስለኝም። በተጨባጭ እየኖርን ያለነው ነገር ነው። በትላልቅ ደረጃ ያሉ ጦርነቶች ብቻ ሳይሆኑ፣ ትናንሽ ቦታም በጣም ትናንሽ ወረዳ አካባቢ ምናምን ስናገኝ ሰውን ማግባባት በጣም ከባድ ሆኗል። መሀል ላይ እንደ ሽማግሌ የሆኑ ድልድይ የሚሆን ሰው እስከምናጣ ድረስ ነው አእምሯችን በጣም ደድሯን ማለት ነው እና በሆነ ይሄ ነገር ነገ በዚህ መልክ መፍትሄ የምናገኝበት ሌላ መንገድ የለም ወይ አለ ወይ ለማለት እንኳን እድል አናገኝም። እና የሚያደርሰው ሰብአዊ ባህሪያችን ሁሉ እስከ መቀየር ነው የሚሄደው። የአመፅ ባህልን እንለምደዋለን። መደራደርን እንደ ሽንፈት፣ ትህትናን እንደ ፈሪነት እንቆጥራለን። ይሄ ወደ ትውልድ እየተጋባ ይሄዳል። አሁን ባለው በሚዲያ ደግሞ በሶሻል ሚዲያ ምክንያት ነገሩ እየከረረ ይሄዳል። ከቁጥራችን ውጪ የሆነ ይሄዳልና፣ ያለንበት ጉዳት በጣም ከፍተኛ ነው። በጣም ከፍተኛ ጉዳት ነው እያደረሰ ያለው በአካልም በአእምሮ። አቶ ዳያሞ፣ ምናልባት አሁን እነዚህን የነጣጣይ ትርክትና ሄዶ ጽንፈኝነት ላይ ማራፉን ገልብጠን ስናስበው እንደ መፍትሄ ሊሆን የሚችለው ደግሞ የወል ትርክት መገንባት ነው። ኢትዮጵያን በነጻነት ታሪክ ውስጥ በነጻነት ተጋድሎትም ኢትዮጵያን በመዋቅር በመገንባት ደረጃ የጋራ ማንነት፣ የጋራ እሴት፣ የጋራ እኛነት አለን ብሎ ማሰብ ነው ተብሎ ይታሰባል። እና ይህን አንድነትና አብሮነት እንዲሁም የወል ትርክትን በመገንባት እንዴት ነው ጽንፈኝነትን መከላከል የሚያስችል እንዴት መድኃኒት ማድረግ እንችላለን? እንግዲህ አሁን ካለንበት ደረጃ ተነስተን ነው ማሰብ ያለብን። ይህን ምን ማለት ነው? የእይታ ማዕከላችን አገርን ስናደርገው ማለት ነው በዩኒት ኦፍ አናሊሲስ ብለው የእይታ ማዕከላችን አገር አድርገን ስናስብ የምንጽፈው ታሪክ የምናወራው ታሪክ የአገር ታሪክ ይሆናል። የአገር ታሪክን ከየብሔረሰቡ በነጠላ ደምረን ሳይሆን እንደ አገር ክፉንም ደጉንም ተሻምተን ተጋርተን የኖርንበት ነው ከሚል እይታ እንጀምራለን። የኢትዮጵያ መንግሥትነት ታሪክ የጋራ ታሪክ አድርገን ስናመጣ፣ ያ ታሪክ በማንም አገር እንደሚሆን በታሪክ እድገት ደረጃ እንደሚሆን ዴሞክራሲያዊ ሊሆን አይችልም በእኩልነት የተሞላ ሊሆን አይችልም። ደረጃ በደረጃ ነው ያን ጥያቄው ሲመጣ እየፈታን መሄድ ያለብን የሚሆነው። ስለዚህ አሁን የጋራ ትርክ አጻጻፋችን ምንድን ነው መሆን ያለበት? አገርነትን ማዕከል አድርገን እንጽፋለን። የዛ አገር ክፋዮች ነን። በዛ ክፋዮች ውስጥ የሚነሱ ጥያቄዎች አሉ፣ በየወቅቱ የሚወጡ በአንደኛው ትውልድ ተነስቶ ቢፈታ የሚቀጥለው ትውልድ ደግሞ በጊዜው ሌላ ያነሳል እና በዚህ መልክ የወል የሆነ ትምህርቶች በተለይ ትምህርትን ማዕከል ማድረግ ይፈልጋል። አሁን የትምህርት ተቋማት ላይ ነው ዋና ማተኮር ያለብን። በእርግጥ ከቤተሰብ ነው መጀመሪያ ያለበት። እኔም ሌሎቻችንም በተለይ በምሁር ደረጃ ያለን ሰዎች በቤተሰብ ደረጃ የምናፈራቸው ልጆች ናቸው። ከዛ ደግሞ የሃይማኖ የእምነት ተቋማት ናቸው በብዛት ሰውን የሚቀበሉት። ከዛ ቀጥሎ ትምህርት ቤቶች ናቸው ዋናው። ከዛ ሜዲያ ነው እንግዲህ የሚዲያ አቀራረብ የሚዲያ አዘጋገብ ራሱ ቀላል አይደለም። በየቀኑ አሁን እንደውም ጭራሽ ሶሻል ሚዲያ ላይ ነው አብዛኛው ሰው የምናሳልፍበት ጊዜ ነው። አእምሯችንን በቀን ውስጥ ምን ያህል አንድ ቻንል ያገኛል ከሚለው ከተነሳን የሚዲያ አወቃቀሩም የሚዲያ አሰራሩም አዘጋገቡም ይሄ ወል ትርክት ላይ የተመሰረተ መሆን አለበት። በእርግጥ በእውቀት ላይ የተመሰረተ መሆን አለበት። አንዳንድ ዝም ብለው በመፈክር መልክ አውርተን በኋላ ሌላ ፕሮግራም ላይ ሲሆን ወደ ነበረው ከምንመለስ በደንብ ተወያይቶ ሚዲያው ኤዲቶሪያል ፖሊሲ ውስጥ አቅፎ ሚዲያው በየቀኑ ሰውን የሚያገኝ ስለሆነ ከወጣት ጀምሮ ትልቁንም ሰው የሚያገኝ ከሆነ ስለሆነ ትኩረቱን ሀገር ላይ አድርጎ ስለ ታሪክ የሚያውራ፣ ስለ ሲቪክስ የሚያውራ፣ ስለ ምግብ የሚያውራ፣ ስለምን የሚያውራ የአንድ ሀገር ሰዎችንን ጭቆና ምናምን ካለ ደግሞ የፖለቲካ ስርዓት ነው። ያንን መለወጥ እንችላለን በሚል መልክ ሁሉን ነገር እንደገና የአሳሰብ እና አሳሰብ የማጽረጥ ስልሳችንን እንደገና ማየት እና ያው በየእለቱ መተግበር ያስፈልጋል። በጣም ነው የማመሰግነው። የፖለቲካል ሳይንስ ምሁር አቶ ዳያሞ ዳዬን ከሐዋሳ ስቱዲዮችን ለሰጡ ማብራሪያ እጅግ አድርጌ አመሰግናለሁ። መልካም ምሽት፣ መልካም ምሽት ይሆንልን።